ብሩኬ ታላቅ ወንድም ነው። የኔና የብሩኬን የኔና የብሩኬን ቅብርነት እንትና አይቶ ነው። ስለዚህ ሊነገር ሀብ አትበላለችው፣ አስቆመችው። አፉን ነው ያስቆመችው። ሁለተኛ ደግሞ በአንድ ወር የኔን ማንነት ምን አውቀ ነው አለችው። አስቡ፣ እንኳን በአንድ ወር ቀርቶ እሷ በአንድ ወር የምን ማንነት አውቀ ነው እንደዚህ ልትለች አልከው። ግን እኔ እኔ አለችው። ወይኔ የኔ ጀግና ሴት፣ የኔ ጀግና ሴት፣ እኔ በጣም ነው ምኮራብሽ። ምንም ልናገር አልችልም። ባላችሁበት ቦታ አላህ ይጠብቃችሁ ሁለታችሁም። ደግሞ ነገ ጠላትን አሸንፋችሁ ሁሉ ነገራችሁ ደምዝዛችሁ ነገ በአንድ ልትመጡልን እንፈልጋለን። ደግሞ ይሆናልም በአላህ ፍቃድ ነው እሱ ይሆናለም። ግን ዛሬ የጠበቅነው መልስ እያንዳንዱን መልስ የኔ ቆንጆ የኔ ጣፋጭ የኔ ማር እያንዳንዱ ነው የመለሹ። የኔ ጀግና በዚህ ቀጥይ ደግሞ ኮመንት ስል ኮመንት አላነ እኔ ኮመንት አላነብም አለች ጭንቅላትን ይፈልጋል አለች ዛሬ ደግሞ ኮመንት ምትጽፉ ሰዎች ደግሞ መልሱን ነግራችኋል እጃችሁን እንዳትደክሙ መልሱን መልሳለች ሁለተኛ የሴትነትን ጥግ አሳይታለች። እናንተ እንኳን የሰላሳ የሰላሳ ቪዲዮ እንትን አይታችሁ ነው አፍቅር ያለው ሞች ያለው ሞች ያለ ድብን እንደዚህ የምትሉት ግን፣ የሴትነት ክብርን እያስተማረች ነው እች ልጅ። እጅ ጥንጥ እየልጅ እያስተማራችሁ እየሄደች ነው። ይህንን ጭንቅላት ያላችሁ ሰዎች ተማሩ። ዛሬ በጣም ነው የኮራውብሽ። መጀመሪያ ምኩራብሽ አለ። ዛሬ በጣም ነው የኮራውብሽ የኔ የቀብራራዋ የኔ ኮስታራ ወደፊት ብያለሁ ጨርሼዋለሁ። እና እመሰግናለሁ። ዜድ ቀጥሌ ዜድ ዜድዬ ቀጥሌ ዜድ፣ ወይ ቆንጆ ሰላምታ አቅርብና ምን እንደምትል እንግዲህ፣ አሁን ዜድ ምን እንደምትል ዝም ብ ሰላም ልበል፣ ሰላም ልበልሽ። ሰላም ሰላም፣ እንዴት ናችሁ? ለማታውቁ ከታች ያላችሁ፣ ከላይ ያላችሁት ዜዴ ወታደሯል ይባላል። አሁን እንዴት ናችሁ? ደህና ናችሁ? ሁላችሁንም ሰላም ብያለሁ። ሲቀጥል ደግሞ የእኔ ውድ አይሚዬ የኔ ታናሽ እህት ፈጣሪ ባለሽበት ይጠብቅሽ። የኔ ውድ በጣም ነው ማከብርሽ፣ በጣም ነው የምወድሽ ሁለታችሁንም እወዳችኋለሁ አከብራችኋለሁ፣ የኔ ታናናሾች። ምቀኛችሁን የያዝላችሁ የፈጠረኝ ጌታ እሱ የኔ ታናሽ እህት ወንድም ምቀኛችሁን ይዞላችሁ በሰላም የምትኖሩ የእናንተን ደስታ የሚያሳየኝ አድርግልኝ። እኔ ሌላ ምንም አስተያየት ምንም ነገር የምሰጠው የለኝም። የኔ ውድ የኔ ጎበዝ የኔ ኮስታራ፣ አንቺ ጣይቱ ነሽ፣ በእውነት ነው የምልሽ። እና የሴትነትሽን ክብርነትሽን ስላሳየሽ በጣም እናመሰግናለን የኔ ውድ። ክብር ለሚገባው ክብር ይገባዋል፣ ቅሌት ለሚገባው ደግሞ ቅሌት ይገባዋል። እና ትክክለኛውን መንገድ ነግረሻዋለ። አንተ ደግሞ እባክህንስ ከህይወታቸው ወተክ፣ በቃ የራስህን ህይወት ምራ፣ የራስህን የምታስተካክለውን ነገር አስተካክል እንጂ እሱ ህይወት ይቺ ትንሽ እየሌናል ከአንተ የምታንስ ትንሽዬ ልጅ ናት። ባክ ተዋትና ትኑርበት ባክ፣ ቅንጭላቷን እንትን አትበላት እና ከህይወታቸው ውጣላቸው ነው ምለው። ሴትዬቱም ከህይወታቸው ውጭ እንዲሁ ማየት ነው ያስጠላኝ። በነገራችን ላይ ቅርታ አድርጉልኝ፣ እና እነሱን አይባልም መሰለኝ ይባላል። እኔ ለራሴ ላለው ግን እንዲሁ ከእነሱ ጎና አትንጡ፣ እንደው ለፈጠራችሁ፣ እንደው በምታምኑትም በቃችሁ እናንተ ደግሞ እኔ ኢትዮጵያ ላይ ብሎክ የለም ወይ ብሎክ አድርጉ ኢትዮጵያ ብሎክ ጠፍቷል እንዴ እኔ ከመጣሁ ትንሽ ቆየሁኝ እና ብሎክ ጠፍቷል እንደ ኢትዮጵያ ለነገሩ ብሎክ አርጉ በእናታችሁ ብሩክዬም ወንድሜ ሴትዮዋን ብሎክ አድርግ አንቺም ብሎክ አድርጊው ይሄን ይሄት ይሄኔ ታናሽ ይሄት አመሰግናለሁ የኔ ውዶች ክብር እበሉልኝ ስለ አዲ ያመጣችሁ ደግሞ እናንተ ክብር ይገባችኋልና በጣም ነው ምወዳችሁ በጣም ነው ማከብራችሁ የኔ ውዶች

አዎ ከኔ ቅድምም አወርቻለሁ አሁንም ድጋሜ ላአውራ ምን እንደሆነ ታውቃላችሁ። የሰው ማንነት ታናቅ ብዙ ነገር አለ ማለት ዋጋ ያስከፍላል ብያለሁ። እነዚህ ሁለቱም ልጆች እኛ ፊት ለፊት ላይ ነው ያደጉት እኛ ፊት ለፊት ላይ ነው ብዙ ነገራቶችን ነው ያሳለፉት። ብዙ ነገር ተብላለች፣ ብሩኬም ብዙ ነገር ተብሏል። ያ ነገር ነጣጥለኑ አንዱ ለአንዱ ሲደግፍ አንዱን ለአንዱ ሲደግፍ እስከ ዛሬ ደርሰናል። እኛ ቤት ልጆች ደግሞ ልክ እኛ እንዳልነው ሁለቱንም ጎን ለጎን አድርጋችሁ በጣም የምትሳሱና የምትወዳቸው ልጆች ናቸው። እየተሰባሰብ እዚህ ጋር ማለት ነው። ለዛ የሴትነት ልክ ማለት ልክ እንደ ሀይሚ ነው የሴትነት ልክ ማለት ነው ለሷ የሚገባት ስድብ ሳይሆን ብሩክ እንደዚህ ምን ልበላችሁ፣ አንዳንድ ቃላት ያንሰኛል። ስድብ ሳይሆን ድግፍ አድርጎች ልጅ ሞራል የሚሰጣት ነገር ነበር። ቢኖረኝ እኔ የኔ ማንዴላው ሊበላት እንጂ ማንዴላውን መስጣት ስለማችል የኔ ማንዴላ ብላት እኔ ደስ ይለኛል። ብዙ ነገርን ከዚች የሚጢጥዬ ልጅ ብዙ ነገራቶችን እንማራለን። ለምን እኔ ያንን ላይ በጣም በጣም ታረዱት፣ የአሀብ ተብዬ ስሲለው ማለት ነው። እንደዚህ አትበለው ተው፣ የብሩክ ወንድም እኮ ነው። ይኸውላችሁ ክፉ ነገር የእነሱን እንኳን የብሩክ ክፉ ነገር የወንድሞቹን ክፉ ነገር መስማት የማትፈልግ ሴት እንደዚህ ነው። እንኳን ብሩኬ ተሰድቦ እንኳን እናቱ ተዘዝቆ ወንድሙ ራሱ ክፉ ነገር በክፉ ነገር እንዳይነሳ የሚፈልጉ ሰዎች ናቸው። ሁለታችን ነው ማለት ነው። ስለዚህ የዛኛው ላይ የዜኛ ቪዲዮ ላይ ከዚህ በፊት እየሰደባችኋት እያ ምን ምን ምን ምን እያልተባለችው ነገር የለም። ዛሬ ግን እያንዳንዱን ቀስ ብላ ስነስርዓቷን ኮስቱር ብላ እንደ ነብር ሆና ሰውዬን ራሱ አላስወራት ስላት። በትዕግስት አንድ ሌላ እንደኛ ቢሆን ኑሮ አይኑን አጥፍታ ነበር የምትሄደው። ግን ደግሞ በትዕግስት አዳምጪኝ ብለው ያሳስታት ራሱ ንግግሩ እኔ እኮ ለአንቺ እንደዚህ ነኝ፣ እኔ እኮ ለአንቺ እንደዚህ ነኝ ስለው በትዕግስቱ አዳምጣም እሱ አለማዳመጡን ሁሉንም ነገር የአንተ ህይወትን ኑሮ ከቻልክ እኔ ከብሩኬ ጋራ መጣላው ሰው አይደለሁም ያለችው ናት። እኔ ይህንን ከሷ ላይ ብዙ ነገርን ተምራለሁ። ከዚህ በፊትም ተምር ያለው ከሁለቱም ላይ ህይወት ምን እንደሆነች ጓደኛ ምን እንደሆነ ብዙ ነገርን ተምር ያለሁ። በዚህ ቪዲዮ ላይ በተለይ የትላንትና ቪዲዮ እና የዛሬ ቪዲዮ ላይ ብዙ ትምህርት አላች። ብዙ ትምህርት ከተማራችሁን ማለት ነው። አንድ ማስተላልፈው ነገር ቢኖር እባካችሁ የሰው ማንነት ሳታውቁ በሩቅ ሆናችሁ መገመት በጣም የምታደርጉት በዛኛው ሰው አክት አይታችሁ ሰውን የምትለጥፉበት ስም የራሱ የሌለውን ካራክተር የምታደርጉት ሰዎች ወደ ራሳችሁ ተመለሱ። ከዚህ ላይ ተማሩ። መጨረሻውን ሳታዩ መጀመሪያው ብቻውን አይታችሁ ሰውን ዝቅ ለማድረግ ባንሞክሮ፣ ሰውን ለመለያየት ባንሞክሮ፣ ለያይተን ሰውን ማጣበቅ ነው እንጂ መለያየት ባንሞክሮ ጥሩ ነው ብዬ ነው የማስበው፣ እንደኔ ማለት ነው። ለምን እዚህ ላይ ብዙ ነገራቶችን ከዚህ የበለጠ እንደ ታሪክ ብዙ ነገር ልናወራ እንችላለን። እኔ ልቤን የነካኝ ብዙ ነገራቶች አለ እዚህ ቪዲዮ ላይ ማለት ነው። እንደኔ ደግሞ ውስጤን ልቤን የነካኝ ወይ እነሱ ቪዲዮ ስለሰሩ አይደለም ያናደደኝ ማለት ነው። ስራ መሆኑን እያወቁ ምኑን እነሱ ላይ ያነሱ ገጸ ባህሪ ያልሆነ የእነሱ የማይገባቸው ቃላቶች፣ ለእናት የማይገባት ቃላት ስለተሰጠ ነው። እዚህ ላይ በጣም ልቤን ያሳመመኝ የነበረ መረጋጋት አለብን ሁላችንም የምናደርጋቸው ነገራቶች ፍቅረኛ ያላችሁ ሊኖራችሁ ትችላላችሁ ባለቤት ያላችሁ እዚህ ውስጥ ያላችሁ እንደገና ጓደኛ ያላችሁ ምን ማድረግ እንዳለባችሁ ይኸውላችሁ። ለስድብ ባንሮጥ በጣም ለማንም ሰው እንኳን እንደዚህ እነሱን ቀርቶ ማንም ባትሰድቡ እኔ ጥሩ ነው። ይሄም ቤተሰብ ባታመጡ ወደዚህ ቤተሰብ ለአንድ እኔ ያጠፋሁትን መንገድ የኔን ቤተሰብ ወደዚህ ባታመጡት ያንን ነገር ብታስተካክሉት። እኔ በጣም ትልቁ ጥፋታችን እሱ ብቻ ነው። በጣም ገራሚ፣ በጣም አድናቂ ኦዲንስ ነው የእነሱ ኦዲንስ። ግን ደግሞ ትልቁ ትልቁ ስህተታችን ፋሚሊ እዚህ ማስደብ ብቻ ነው ስህተታችን እና ምከሩ፣ ሰውን ምከሩ፣ ለማሳደብ አለማሮጥ ምከሩና ከሚጻጽተን አሁን ብዙ ሰዎች እንደሚጻጽታችሁ አውቃለሁ። የፍጽም ቪዲዮ ካያችሁት እነሱ አታስቡ ይለያያለሁ ብላችሁ የተደሰታችሁት አታስቡ። ተመታሽ እስኪ ታውራበት እና እኔ ማውራት የምፈልገው ነገር ብዙዎቹ ያየሁት ነገር ማለት ነው። የሆነ የራሳችን ሰው ራሳችን እኛ ሰውን ማስከበር የምንችለው እና ልክ ሀብቴን ምናምን ስናገር አትናገረ ነው አለች ወይም እኛ የራሳችን የሆነ ነገር ራሳችን ስናስከብር ሌላ ሰው ያከብራልና ይሄንን ተመረቅበታለሁ። የትናንትናም የዛሬም በጣም አስተማሪ ቪዲዮ ነው እና ዝም ብለን ከምንናገር ከምንሳደብ የሆነ እነሱ እኛ እንድንማርበት ነው እዚህ ጋር የሚለቁት ማለት ነው። እና ብንማርበት እና ሌላኛው ደግሞ ትናንትና ዞር ሰር እያየው ነበር፣ እና የሆነ ጋስት ካፍቶ ግማሾቹን የሃይሚን ፎቶ ግማሾቹን የቡርሃን ፎቶ አድርጎ ምናምን እየተከፋፈሉ እየተሰዳደቡ ምናምን ነበር። እና ይሄ ነገር ባይኖር እነሱ ነጌታ አድርገው የሆኑ ይመጣሉ። እና እንደዚህ አይነት ነገር ባይኖር እላለሁ። እና አመሰግናለሁ፣ እናመሰግናለን እኔ ውድ አትፍሩ። እሺ፣ አሁን ብዙ ነገር ትናገራለች፣ ልይ ፈርታ ነው። አትፍሩ፣ ሲትናገሩ አይዞ

እኔ ደግሞ አፋሽ ቀጥሉ ቀጥዬ አንቺ መርካቶ ቀጥዬ፣ ከዛ ሚና ጋር አይሻ ጋር መርካቶ ትቀጥል ሃይሚዬ። ከዛ እኔና አንድ አለች፣ እዚህ ጋር መርካቶ ቀጥዬ። ምን ትሆኚ ምን እየጠበቅሽ ነው? እጄ ላውራ ነው እኮ ድምጼ ይሰማል አይደል? ነው ምናልባት ድምጼ እኔ እናቴ አዎ፣ ማርያምን ዛሬ በጣም ደስ ብሎኛል ለሃይሚዬ፣ የኔ ቆንጆ የኔ ውድ ነገር ግን እኔ ደግሞ አንድ ነገር ጠብቄ ነበር። ያው ጥራግ ብትሰጪው ደስ ይለኝ ነበር ግን አንቺ ሰው አክባሪ ስለሆንሽ የሰውን ልክ የምታቂ ሰው ስለሆንሽ የኔ ውድ እህት በጣም አመሰግናለሁ። ደግሞ ይሄ ተንከሲስ ምን አለ ይህ ቡርኬ የሚባለው ሲላት እኔ ከቡርኬ ጋር የምጣላ ሰው አይደለውም፣ እኔ ነኝ ጥፋተኛው። አንተን መወገድ የለብኝም ነበረ። ስለዚህ ካሁን በኋላ ከእኔ ጋር ምንም አይነት ነገር ባይኖርክ ደስ ይለኛል ብላ መልስ ሰጣው። ደግሞ በቃ እንደ ፋታ እኮ አልሰጣትም ልትናገር እኮ ምንም እድሉን አላገኘችም። እና በኋላ ላይ ግን ነገሩን ሳይጨርስ ጥላው ስለሄደች በጣም ደስ ብሎኛል። የኔ ቆንጆ፣ የኔ ትንሽዬ እህት፣ ከቡራጌ ጋር ደግሞ አንድ ላይ መታችሁ እንደምታስደስቱኝ ባለሙሉ ተስፋ ነኝ። ቡድን አደረጋችኋለሁ። መቤቴ ማርያም ባላችሁበት ተጠብቃችሁ የእውነት ደግሞ እነዚህ ሰውን የምትሰድቡ ዛሬ ራሱ አንዳንድ ኮመንት እያየሁ ነበረ። የምትሳደቡ እግዚአብሔር አምላክ ለሁላችንም ልቦና ይስጠን። ነገ ደግሞ ሌላ ቀን ነው። ሀይሚዬና ቡራዬን እጅ ለእጅ ተያይዘው የምናይበት ቀን ያደርግልኝ። ወዳችኋለሁ፣ እናንተንም ወደ ድድድ አረጋችኋለሁ። ጨርሽ ያለው ቴንኪው። ሀይሚዬ ጋ ቡና አልጨረሽም እንዴ ሚሚ እንደው እንዲ የጠፋብኝ ማለት ነው። የሆነ በርዕስ ነው የምነግራቸው በሌላ አይደለም ማለት ነው። ቆይገእ ሲጀመር ግን እድሉን ስለሰጣችሁኝ በጣም አመሰግናለሁ። የዝብት ልጆች የኔ እንቁዎች የኔ ቅመሞች ማለት ነው እየውልህ ማለት ነው አንተ ዲያንዬ ወር ሦስት የምትባለው ሰውዬ ኝ ነካክተው የተኛውን በሬ አሉ

ሌላ አውሪ ስትባል እኔ ልታወርዱኝ ነው አላለችም። ለዛ ነው መጀመሪያ ለዛ ነው አስተናጋጅ መሆን አልወርድም ብላ ነው አሁን አስተናጋጅ

በር እንጂ ቤቱ ምነው ሰላም። ለታመመ ሰው ቅድሚያ ሰጣለሁ።